ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ለየት ባለ ቪዲዮ ተገናኝተናል። ዛሬ የምንመለከተው ከተለያዩ ቻፕተሮች ከተለያዩ ዩኒቶች እንዲሁም ከተለያዩ ቶፒኮች እና ከተለያዩ ሰብቶፒኮች የወጡ የተለያዩ የሂስትሪ ጥያቄዎችን የምንመለከት ወይም አብረን የምንሰራ ይሆናል። ልብ በሉ እነዚህ ጥያቄዎች በሶስት ኤፕሶዶች የተከፋፈሉ ናቸው። ማለትም ዛሬ የመጀመሪያውን ኤፕሶድ እንመለከታለን። ነገና ከነገ ወዲያ ደግሞ ኤፕሶድ ሁለተኛው እና ሶስተኛው የጥያቄ ኤፕሶድ ወደ እናንተ ይደርሳል ማለት ነው። ለምንድን ነው በአንድ ቪዲዮ ያልተለቀቀልን የምትሉ ከሆነ በአንድ ቪዲዮ የሚለቀቅ ከሆነ ጥያቄዎቹ እጅግ በጣም ሰፊ ማብራሪያ የሚፈልጉ ከሆነ ቪዲዮ እጅግ በጣም ይረዝማል። ቪዲዮ የሚረዝም ከሆነ ደግሞ የመሰልቸት ባህሪ ያመጣል ማለት ነው። ይህን አስበን ነው ይህን ጥያቄ በሶስት ኤፕሶድ ወይም በሶስት ቪዲዮ ከፋፍለን ለእናንተ ለማድረስ የመረጥ ነው። ስለዚህ የመጀመሪያው ኤፒሶድ ዛሬ እንመለከታለን። ነገና ከነገ ወዲያ ደግሞ በተከታታይ ቀናት ሁለተኛው ኤፒሶድ እና ሶስተኛው ኤፒሶድ ይለቀቅላቸዋል ማለት ነው። ይሄ ጥያቄ ከምታስቡት በላይ ለፈተናችሁ ይረዳችኋል ብለን እናስባለን። ስለዚህ ትኩረት አድርጋችሁ ለመከታተል ሞክሩ። ለሌሎች ጓደኞቻችሁም ሼር አድርጉላቸው። መልካም ጊዜ ይሁንላችሁ። አንደኛውና የመጀመሪያው ኤሞንግዘ ሜዲዬቫል ክሪስቲያን ኪንግ ዘፈርስቱ ኮንፍሮንት ዜር ኤድስ ኦፍ አዳልንዝ ኦሮሞ ኢንቨሽን ውህዝ ኤ ሚናስ ቢ ልምነድንግል ሲ ግላዲስ ዲ ሱሱኒስ የዚህ ጥያቄ ሐሳብ የትኛው የክርታናላንድ ኪንግ ነው ወይም ንጉሥ ነው በአንድ ጊዜ ከኦሮሞ ፖፕሌሽን ሙቭመንት ና ከአዳል ሱልጣኒት ጋር ጦርነት ውስጥ የገባው በአንዴ ከነዚህ ሁለት ግሩፖች ጋር ጦርነት እያካሄደ የነበረው ንጉሥ የትኛው ነው ነው የሚለው የዚህ ጥያቄ ትክክለኛ መልስ የሚሆነው ሲ ግላዲስ ነው ግላዶስ የክርስቲያን አላን ኪንግ በነበረበት ጊዜ በአንዴ ሁለት ጦርነቶችን ያካሄድ ነበር። አንድም ከኦሮሞ ፖፑሌሽን ሙቭመንት ጋር፣ ሌላም ደግሞ ከአዳል ሱልጣኔት ጋር ጦርነት ውስጥ ገብቶ ነበር። ስለዚህ በግላዶስ ጊዜ ግላዶስ በአንድ ጊዜ ከሁለት ግሩፖች ጋር የተለያዩ ጦርነቶችን ያደርግ ነበር ማለት ነው። ይህም በምንመለከትበት ጊዜ ሚናስ ነው። ሚናስ ከግላዶስ በኋላ የመጣ ንጉስ ነው። ሚናስ ከእነዚህ ግሩፖች ጋር ማለትም ከኦሮሞ ፖፑሌሽን ሙቭመንትና ከአዳር ሱልጣኔት ጋር ምንም አይነት ጦርነት አላካሄደም። እርግጥ ነው ሚናስ በመጣበት ጊዜ የኦሮሞ ፖፕሌሽን ሙቭመንት እጅግ በጣም ሲበዛ ኤክስፓንድ አድርጎ ነበር። በዚህም ተነሳ በንጉስ ሚናስ ጊዜ ሚናስ የተለያዩ የፖለቲካል ሴንተሮችን ለመቀየር ተገድዶ ነበር። በኦሮሞ ፖፕሌሽን ሙቭመንት ምክንያት ማለት ነው። ነገር ግን ምንም አይነት ጦርነት አላካሄደም ነበር። ልብነ ድንግልን በምንመለከትበት ጊዜ እርግጥ ነው ልብነ ድንግል ጦርነት አድርጓል። ጦርነት ያደረገው ግን ከኦሮሞ ፖፕሌሽን ሞመንት ጋር ሳይሆን ከአዳል ሱልጣኔት ጋር ነበር ልምነድግል ጦርነት ያደረገው። ስለዚህ ልምነድግል አንድ ጦርነት ብቻ ነበር ያደረገው ማለት ነው። ከኦሮሞ ፖፕሌሽን ሞመንት ጋር ምንም አይነት ጦርነት አላካሄደም ነበር። ዲ በምንመለከትበት ጊዜ ሱሱኔስ ነው። ሱሱኔስ ደግሞ እዚህ ጋር ከተዘረዘሩት ንጉሶች መካከል የመጨረሻው ንጉስ ነው። ሱሱኔስ የሚባለው በተለይም ከሚናስ በኋላ የመጣ ንጉስ ነው። ሶ ሱሱኔዎስ ከኦሮሞ ፖፕሌሽን መንት ጋም ከአዳል ሱልጣኔት ጋም ምንም አይነት ጦርነት አላካሄደም ነበር። ስለዚህ በአንድ ጊዜ ከሁለት ግሩፖች ጋር ጦርነት ያካሄደ የነበረው ንጉሥ ግላዲዮስ ነው ማለት ነው። ሁለተኛ ዊች ኦፍ ዘ ፎሎዊንግ ኢዝ ኖት ትሩ ኤ ግላዲዮስ ዲድ ኖት ስቶፕ ታየር ኦሮሞ ፖፑሌሽን ሞመንት ቢ ግላዲዮስ ሮት ኤ ቡክ ኢንታይትል ኮምፒሽስ ግላዲዮስ ሲ ግላዲዮስ ዳይድ ኢን ሂዝ ዘ ካምፔን ኦፍ አገነስት ኦፍ አዳል ዲ ግላዲዮስ ወዝ ኮንፊዘንት ቱ አክሴፕት ኦፍ ካቶሊክዝም የዚህ ጥያቄ ሀሳብ ደግሞ ከተዘረዘሩት አማራጮች መካከል ስለ ኪንግ ግላዶስ ትክክል ያለው ነው ወይም እውነት ያለው ነው የትኖ ነው የሚለው የዚህ ጥያቄ መልስ ደግሞ ቢ ግላዶስ ወዝ ኮንፊዘንት ቱ አክሰፕቶቭ ካቶሊክዝም የሚለው ነው ዲሌ የተሰጠው ምርጫ ትክክለኛ ምርጫ ነው ማለት ነው ምክንያቱም ግላዶስ ካቶሊክን አክሰፕት አላረገም ወይም አልተቀበለም ነገር ግን ዲሌ የሚለው ኪንግ ግላዶስ ካቶሊክን ተቀብሏለሁ ነገር ግን ግላዶስ እስከሚሞት ድረስ የካቶሊክ እምነትን አልተቀበለም ነበር። ኤ ቢናሲ ለምን አይሆኑም ብለን በምናይበት ጊዜ ኤ ቢናሲ ላይ ያሉት ምርጫዎች ትክክለኛ ምርጫዎች ናቸው። ዲ ብቻ ነው የተሳሳተው። ይህም በምንመለከትበት ጊዜ ግላዲዮስ ዲድ ኖት ስቶፕ ዘ ኦሮሞ ፖፕሌሽን ሙቭመንት ትክክል ነው። ግላዲዮስ በነበረበት ጊዜ የኦሮሞ ፖፕሌሽን ሙቭመንትን ማስቆም አልቻለም። ስለዚህ ኤ ላይ የተጻፈው ነገር ትክክል ነው ማለት ነው። ቢም በምንመለከትበት ጊዜ ግላዶስ ሮት ኤቡክ ኢንታይትልድ ኮንፌሽን ኦፍ ግላዶስ። ግላዶስ በነበረበት ዘመን አንድ መጽሐፍ ጽፎ ነበር። ይህም መጽሐፍ ኮንፌሽን ኦፍ ግላዶስ ተብሎ ይጠራል። የዚህ መጽሐፍ ዋና ሐሳብ ወይም ዋና ጭብት ደግሞ እንዴት የኦርቶዶክስ ቤተ ክርስቲያን ራሷን ከካቶሊክ ሚሽነሪዎች መከላከል እንዳለባት የሚያሳይ መጽሐፍ ነበር። ስለዚህ ቢም ትክክል ነው ማለት ነው። ሲም በምንመለከትበት ጊዜ ግላዶስ ዳይድ ኢን ሂዝ ካምፔን አገኒስቶ አዳል ግላዲዩስ የሞተው ከአዳል ከአዳልጋ በነበረው ጦርነት ነበር ነው የሚለው ሶ፣ እሱም ትክክል ነው። ግላዲዮስ በ1559 ነው የሞተው። የሞተበት ምክንያት ከአዳል ስልጣኔት ጋር በነበረው ጦርነት ላይ ነበር። በጦርነት ውስጥ የተገደለው ማለት ነው። ስለዚህ ሲም ትክክል ይሆናል። ከእነዚህ አንጻር ዲ ትክክለኛ መልስ አይደለም። ሶ የዚህ መልስ ዲ ይሆናል ማለት ነው። ሶስተኛ የካቶሊክ ባይሾፕ ሁ ኮንቨርትድ ሱሱኒዮስ ቱ ካቶሊኪዝም ወዝ ኤ በርሙደስ ቢ ፔድሮፔዝ ሲ ኦቪዲዮ ዲ ሜንዴዝ። ይህ ጥያቄ ደግሞ የትኛው ባይሾፕ ነው ወይም የትኛው ቄስ ነው አለም የትኛው ሚሽነሪ ነው ሱሱኒዮስን ወደ ካቶሊክ የቀየረው፣ ወይም ኪንግ ሱሱኒዮስን ካቶሊክን እምነት እንዲቀበል ያደረገው የትኛው ባይሾፕ ነው ነው የሚለው የዚህ ትክክለኛ መልስ ሊሆን የሚችለው ቢል ያለው ፔድሮፔዝ ነው። ፔድሮ ፔዝ ነው ኪንግ ሱሱኒዮስን የካቶሊክ እምነትን እንዲቀበል ያደረገው ማለት ነው። ሌሎችን በምንመለከትበት ጊዜ ኢ በርሙዴዝ ነው። በርሙዴዝ ጭራሽ የሃይማኖቱ አልነበረም። በርሙዴዝ የሚባለው ዲፕሎማሲያዊ ነው ወይም ሚሴንጀር ነበር። ፖርቹጋላዊ ሚሴንጀር ነው ማለት ነው። ስለዚህ በርሙዴዝ በዚህ ምክንያት አይሆንም። ሲን በምንመለከትበት ጊዜ ኦ ቪዲዮ ነው። እርግጥ ነው ትክክል ነው። ኦ ቪዲዮ ባይሾፕ ነው፣ ሚሽነሪ ነው፣ ኦቪዲዮ ነው። ግን ሱስንዮስን ካቶሊክን እንዲቀበል አላደረገውም ነበር። ምክንያቱም ኦቪዲዮ የነበረ የነበረበት ጊዜ በሱሱኒዮስ ጊዜ ሳይሆን በኪንግ ግላዶስ ጊዜ ነበር። እዚህ ጋር ልብ በሉ። ኦቪዲዮ የተባለው ባይሾፕ እጅግ በጣም ብዙ ጥረት አድርጓል፣ ንጉሥ ግላዶስን ከኦርቶዶክስ ወደ ካቶሊክ ለመቀየር እስከ ጥግ ድረስ ሞክሮ ነበር። ዲን በምንመለከትበት ጊዜ ሜንዴዝ ነው። ሜንዴዝ የተባለው ባይሾፕ ወይም ሚሽነሪ ከፔድሮ ፔዝ ጋር ወደ ኢትዮጵያ የመጡ ናቸው። ማለትም ፔድሮ ፔዝ እና ሜንዴዝ አንድ ላይ ነበር ከፖርቹጋል ተልከው ወደ ኢትዮጵያ የመጡት። ነገር ግን ኪንግ ሱሱኒዎስን ካቶሊክዝም እንዲቀበል ያደረገው ባይሾፕ ኤድሮ ኤዝኖ እንጂ ሜንዴዝ አይሆንም ማለት ነው። ስለዚህ በነዚህ ምክንያቶች ትክክለኛው መልስ ቢ ፔድሮፔዝ ይሆናል። አራተኛው ዘፈርስት ኢትዮጵያን ሞናርኪ ሁ ኢንክሌንድ ቱ ካቶሊዝም ወዝ ኤ ዘድንግል፣ ቢ ያቆብ፣ ሲ ሱሱኒዎስ፣ ቢ ግላዶስ የዚህ ጥያቄ ሀሳብ በኢትዮጵያ ታሪክ ውስጥ ንጉስ ሆኖ ለመጀመሪያ ጊዜ የካቶሊክ እምነትን የተቀበለው ሰው ማን ነው ነው የሚለው ሶ፣ እዚህ ጋር በደንብ አድርጋችሁ አዳምጡኝ። ከዚህ ውስጥ ቢንና ዲን ለይተን እናውጣና ኤናሲ ላይ ትኩረታችንን እናድርግ። ያዕቆብ አይሁንም፣ ግላዶስም ከላይ እንደተመለከት ነው አይሁንም። ነገር ግን ኤናሲን ለመመልከት እንሞክር። በኢትዮጵያ ታሪክ ውስጥ ንጉስ ሆኖ ለመጀመሪያ ጊዜ የካቶሊክን እምነት የተቀበለው ሰው አንዳንዶቹ መጽሐፍ ላይ ዘድንግል ይባላል፣ ሌሎቹ መጽሐፍ ላይ ደግሞ ሱሱንዮስ ነው ተብሎ ተቀምጧል። ግን በምክንያታዊነት አሊያም በሎጂክ ሆነ ስናስበው ግን ለመጀመሪያ ጊዜ ኢትዮጵያ ውስጥ ንጉሥ ሆኖ የካቶሊክን እምነት የተቀበለው ንጉሥ ዘድንግል ይሆናል። ዘድንግል በክርስቲያን ሃይላንድ ኪንግዳም ውስጥ የመራበት ጊዜ ወይም ነግሶ የቆየበት ጊዜ እጅግ በጣም አጭርና ጥቂት ቢሆንም ለመጀመሪያ ጊዜ ግን የካቶሊክ እምነትን እንደ ንጉሥ ሆኖ የተቀበለው ግለሰብ አሊያም ሰው ዘድንግል ነው። አብዛኞቹ መጽሐፍ ላይ ግን ለመጀመሪያ ጊዜ የካቶሊክ እምነትን የተቀበለው ሰው ኪንግ ሱሱኒዎስ ነው ብሎ ተጽፏል። ይሄ የተባለበት ምክንያት ሱሱኒዎስ ንጉሥ በነበረበት ጊዜ የካቶሊክን እምነት መቀበል ብቻ አይደለም፣ የካቶሊክ እምነትን ተቀብሎ ከዛ ደግሞ ኢትዮጵያ ውስጥ ኦፊሻሊ ይህን የካቶሊክ እምነት ዲክሌር አድርጎ ነበር ወይም አውጆ ነበር። በዚህ ምክንያት ለመጀመሪያ ጊዜ በኢትዮጵያ ውስጥ ንጉስ ሆኖ ካቶሊክን የተቀበለው ንጉስ ሱስኒዮስ ነው እየተባለ ይወራል። ነገር ግን ለመጀመሪያ ጊዜ የነገሰበት ጊዜ እጅግ በጣም አጭር ቢሆንም ዘድንግል ነበር የካቶሊክ እምነትን የተቀበለው ማለት ነው። አምስተኛ ዘ ክርስቲያን ፎርትስ ኦፍ ግላዲዮስ ዌር ዲፊትድ ኢን 1559 ኤ አት ሽምብራ ቆሬ ቢ ባይ ኢማም አህመድ ኢብራሂም ሲ ባይዘ አዳልፎርስ ኦፍ ኢሚር ሙጃሂድ ዲ ባይዘ ፖርቱጌዝ ስወልደር። የዚህ ጥያቄ ሐሳብ የክርስቲያን ንጉሥ የነበረው ግላዲዮስ በ1559 የት ነው የተሸነፈው ወይም የት ነው የሞተው የሚል ነው። ሶ የዚህ ጥያቄ ትክክለኛ መልስ የሚሆነው ሲለ ያለው ባይ ዘአዳልፎርስ ኦፍ ኢሚር ሙጃሂድ በ1559 ነበር በአዳል ሱልጣኔት ንጉሥ ወይም መሪ በነበረው ኢሚር ኑር ሙጃሂድ ግላዶስ የተሸነፈው መሸነፍ ብቻም ሳይሆን በ1559 በዛ ጦርነት ውስጥ የተገደለው ማለት ነው። ስለዚህ ትክክለኛው መልስ ሲሆኗል። ይህን በምንመለከትበት ጊዜ አት ሽምብላ ቆሬ ነው። ሽምብላ ቆሬ የተካሄደው በ1529 ነው። በዛ ጊዜ ደግሞ የክርስቲያን ሃላን ኪንግደም ንጉሥ የነበረው ልብነ ድንግል ነው እንጂ ግላዶስ አልነበረም ማለት ነው። ስለዚህ በዚህ ምክንያት ይህ አይሆንም። ቢም በምንመለከትበት ጊዜ ባይ ኢማም አህመድ ኢብን ኢብራሂም፣ ኢማም አህመድ እርግጥ ነው ከግላዶስ ጋር በ1543 በወይና ዳጋ ላይ ጦርነት ገጥሞ ነበር፣ ነገር ግን በዛ ጦርነት ግላዲዮስ አልተሸነፈም ነበር። በተቃራኒው አሸንፈው ነበር። እንዲሁም ጠንካራውን የነበረውን የአዳል ሱልጣኔት መሪ ኢማም አህመድ ኢብራሂም በዛ ጦርነት ሞቶ ነበር ወይም ተገሎ ነበር ማለት ነው። በዚህ ምክንያት ቢ አይሆንም። ዲም በምንመለከትበት ጊዜ ዘፖርቱጌዝ ሶልጀር በፖርቹጋሎስ ነው ግላዲስ የተገደለው ነው የሚለው ይሄ ትክክለኛ ያልሆነ ምርጫ ነው ማለት ነው። ጭራሽ ከጥያቄው ጋር የማይገናኝ ምርጫ ነው። በነዚህ ምክንያቶች መልሱ ሲ ይሆናል ማለት ነው። ስድስተኛ ዘ ፖርቹጌዝ ካቶሊክ ሚሽነሪስ ዌር ኤክስፔል ፍሮም ኢትዮጵያን ባይኪንግ ኤ ፋሲለደስ፣ ቢ ሱስኒዮስ፣ ሲ ግላሪዮስ፣ ዲ ሚናስ። የስድስተኛው ጥያቄ ሀሳብ ደግሞ በኢትዮጵያ ታሪክ ውስጥ የትኛው የኢትዮጵያ ንጉስ ነው የካቶሊክ ሚሽነሪዎችን ሙሉ ለሙሉ ጠቅላላ ከኢትዮጵያ እንዲወጡና እንዲባረሩ ያደረገው የትኛው ንጉስ ነው የሚለው ከተሰጡት ምርጫዎች ወይም አማራጮች መካከል ለዚህኛው ጥያቄ ትክክለኛ መልስ የሚሆነው ኪንግ ፋሲለደስ ወይም ኤል ያለው ምርጫ ፋሲለደስ ነው ትክክለኛ መልስ የሚሆነው ማለት ነው። ፋሲለደስ በመጣበት ጊዜ ነበር ሙሉ ለሙሉ የካቶሊክ ሚሽነሪዎችን ከኢትዮጵያ ውስጥ እንዲወጡ እንዲባረሩ ያደረገው ማለት ነው። ቢን በምንመለከትበት ጊዜ ሱሱኒዮስ ሱሱኒዮስ አይሆንም። እንደውም በተቃራኒው ሱሱኒስ በነበረበት ጊዜ ሱሱኒስ ካቶሊክን አክሴፕት አድርጓል ተቀብሏል። እንዲሁም ኢትዮጵያ ውስጥ እጅግ በጣም ብዙ የካቶሊክ ሚሽነሪዎች እንዲኖሩ ፈቅዶ ነበር። ስለዚህ ሱሱኒስ አይሆንም። ሲን በምንመለከትበት ጊዜ ግላዲዮስ ነው። ሶ ግላዲዮስ አይሆንም። ዲ ሚናስ ነው። ሚናስ አይሆንም ማለት ነው። ትክክለኛው መልስ የፖርቹጋል ካቶሊኮችን ከኢትዮጵያ ሙሉ ለሙሉ ጠራርጎ ያስወጣውን ንጉሥ ኪንግ ፋሲለደስ ነበር ማለት ነው። ሰባተኛው ዊች ኦፍ ዘ ፎሎዊንግ ዘ ፋውንደር ኦፍ ዘ የጁ ዳይናስቲ ኤ አሊንጓንጉል ኦር አሊ ዘ ፈርስት፣ ቢ ራስ ኢማም፣ ሲ ራስ ማሪጌ፣ ደጃዝማች ታጋዲስ። የዚህ ጥያቄ ሐሳብ ደግሞ ከተሰጡት ምርጫዎች መካከል የየጁን ዳይናስቲን የመሰረተው ወይም ፋውንደር የሆነው ሰው የትኛው ነው ነው የሚለው የዚህ ጥያቄ ትክክለኛ መልስ እጅግ በጣም ቀላል ጥያቄ ነው። ኤ አሊ ጓንጉል ወይም አሊ ዘፈርስት አሊ ጓንጉል ነበር የየጁን ዳይናስቲ ለመጀመሪያ ጊዜ ፋውንድ ያደረገው ወይም የመሰረተው ማለት ነው። ራስ ኢማምን በምንመለከትበት ጊዜ ራስ ኢማም አይደለም። ራስ ኢማም የየጁ ዳይናስቲዎች ከነገሱ ንጉሶች መካከል አንዱ ነበር፣ ነገር ግን የየጁን ዳይናስቲ ራስ ኢማም አልመሰረተውም ነበር። ሲም በምንመለከትበት ጊዜ ራስ ማርዬ ነው። ራስ ማርዬም እንደ ራሲ ማሙሉ የየጁን ዳይናስቲን መርቷል ወይም አስተዳድሮ ነበር። ነገር ግን ለመጀመሪያ ጊዜ የየጁን ዳይናስቲ የመሰረተው ሰው ራስ ማርዬ አልነበረም። ዲን በምንመለከትበት ጊዜ ደግሞ ደጃዝማች ሳባጋዲስ ነው። ይሄ ምርጫ ደግሞ ሊትራሊ ከጥያቄው ጋር የማይገናኝ ነው። ደጃዝማች ሳባጋዲስ ትግራይን ያስተዳድር የነበረ አንድ መሪ ነበር እንጂ የየጁን ዳይናስቲ የመሰረተ ሰው አልነበረም። ስለዚህ በእነዚህ ምክንያቶች የተነሳ የዚህ ጥያቄ ትክክለኛ መልስ አሊ ጓንጉል ወይም በሌላ ስሙ አሊ ዘፈርስት እየተባለ ይጠራል ማለት ነው። ስምንተኛ ዘ ባትል ኢን ፊፍቲን ሰርቲዋን ኦፍ ማይ አስማላይ ኒር ደብረ አባይ ኢን ዌስተርን ትግራይ ፎት ቢትዊን ኤ ልምነ ድንግል ኤንድ ኢማም አህመድ ቢ ግላዲዮስ ኤንድ ኢሚር ኑር ሙጃይድ ሲ ራስ ማርዬ ኤንድ ደጃጅማ ሳባጋዲስ ዲ ነኖቭ ዛባቭ የዚህ ጥያቄ ሐሳብ ደግሞ በ1831 ማይ አስማ ላይ በተባለ ቦታ ወይም ደብረ አባይ በምዕራብ ትግራይ አካባቢ በሚገኝ ቦታ ላይ በ1831 ማንና ማንናቸው ጦርነት ያደረጉት ወይም ማንና ማንናቸው ወደ ጦርነት ውስጥ ገብተው በዚህ ቦታ ላይ የተፋለሙት የሚል ሐሳብ ያለው ጥያቄ ነው። የዚህ ጥያቄ ትክክለኛ መልስ ቺ ራስ ማርዬ ኤንድ ደጃጅማች ሳባጋዲስ ነበሩ። በባትሎፍ ማይ አስማ ላይ ደብረ አባይ በዌስተርን ትግራይ በሚገኝ ቦታ ላይ ጦርነት የገጠሙት ማለት ነው። ስለዚህ ራስ ማርዬና ደጃጅማች ሳባጋዲስ ትክክለኛ መልስ ይሆናል። በዚህ ጦርነት ላይ ሁለቱም መሪዎች ህይወታቸው አልፏል ወይም ሞቶ ነበር። ነገር ግን ጦርነቱን ያሸነፈው የየጁ ዳይናስቲ ነበር። ኤና ቢን በምንመለከትበት ጊዜ ይህ ልብነ ድንግልና ኢማም መሐመድ ይላል። ይህ ትክክለኛ መልስ አይደለም። ድምነድግልና ኢማም አህመድ ፎት ያደረጉበት ወይም የተዋጉበት ቦታ በ1529 ሽምብራ ቆሬ ላይ ነበረ። ዲም በምንመለከትበት ጊዜ ግላዶስና ኢሚር ኑር ሙጃሂድ ይላል። እነዚህ ሰዎች ደግሞ ጦርነት ያደረጉት በ1559 ነበር። በእነዚህ ምክንያቶች ትክክለኛውን መልስ ሲ ይሆናል ማለት ነው። ዘጠነኛ ዘኮንደሪያን ፔሬድስ ኤ 1636 አቱ 769 ቢ 1632 አቱ 855 76ብ ብቱ 6 የዚህ ጥያቄ ደግሞ የጉንደሪያን ፔሪድ ከመች እስከ መች ነበር የሚል ሰው ሰ የጉንደሪያን ፔሪድ የነበረበት ጊዜ ከ1636-1769 ነበር። የጉንደሪያን ፔሪድ በኢትዮጵያ ታሪክ ውስጥ ተብሎ የሚጠራው ንጉሥ ፋሲለደስ ጉንደርን በ1636 መሥርቶ እንዲሁም ኪንግ ኢዩዋስ በ1769 እስከሚሞት ድረስ የጎንደሪያን ፔሬድ ተብሎ በኢትዮጵያ ታሪክ ውስጥ ይነገር ነበር ማለት ነው። ስለዚህ ትክክለኛው መልስ ኤ ይሆናል ማለት ነው። አስረኛው ፎርማች ኦፍ ዘ ዘመነ መሳፍንት ዘ ኖሚናት ኪንግ ኦፍ ጎንደር ዌር አንደር ዘ ኮንትሮል ኦፍ ኤ ትግራይን ኖብል፣ ቢ ጎጃም ኖብል፣ ሲ አማራ ኖብል፣ ዲ ያጁ ኖብል። የዚህ ጥያቄ ደግሞ ሀሳብ በዘመነ መሳፍንት ጊዜ ጎንደርን ያስተዳድሩ የነበሩት ኖብሎች ወይም ዳይናስቲዎች አሊያም መኳንንቶች እነማን ነበሩ ነው የሚለው። የዚህ ትክክለኛ መልስ ዲ የየጁ ዳይናስቲ ወይም የየጁ ኖብል ነበር። በዘመነ መሳፍንት ጊዜ የጎንደርን ከተማ ያስተዳድር የነበረው በዘመነ መሳፍንት ጊዜ ከታዩ እጅግ በጣም ጠንካራ ዳይናስቲዎች መካከል የየጁ ዳይናስቲ ነበር። ስለዚህ የየጁ ዳይናስቲ በዘመነ መሳፍንት ጊዜ የጎንደርን ግዛት በደንብ አድርጎ አስተዳድሮ ነበር ማለት ነው። ስለዚህ ትክክለኛው መልስ የጁ ኖብል ነው። ይህም በምንመለከትበት ጊዜ ትግራይ ኖብል ትግራይ ኖብል እዚው ትግራይ ላይ ነበሩ። የጎጃም እንዲሁም የአማራ ኖብሎች ሌላ ቦታ ላይ ያስተዳድሩ ነበር እንጂ ጎንደርን ሊያስተዳድር የነበረው ኖብሎች ወይም ዲያናስቶች አሊያም መኳንንቶች ወይም ስርወ መንግስት የጁ ስርወ መንግስት ወይም የጁ መኳንንቶች ነበሩ፣ ጎንደርን ያስተዳድሩ የነበሩት ማለት ነው። አስራ አንድ ዘ ሙስሊም መርቻት ኢንጎንደር ዘ ኮንትሮል ዘ ትሬድር ኤ ጀለባስ፣ ቢ አስቃላ፣ ሲ ፈላሻ፣ ዲ ጃባርቲ። የዚህ ጥያቄ ሀሳብ ደግሞ ጎንደር ውስጥ የነበሩ ነጋዴዎች ሙስሊም ነጋዴዎች ምን እየተባሉ ይጠራሉ ነው የሚለው። ሰ የዚህ መልስ እጅግ በጣም ቀላለው ዲ ጃባርቲ ነው። በጎንደሪያን ፔሪየድ ጊዜ ጎንደር ውስጥ ሙስሊም ነጋዴዎች ጃባርቲ እየተባሉ ይጠሩ ነበር። ስለዚህ የዚህ መልስ ጃባርቲ ይሆናል። አፍቃላ አይሆንም፣ ፈላሻም አይሆንም። ፈላሻ የሚባሉት ቤተ እስራኤላውያን ናቸው። አፍቃላ ደግሞ የሚባሉት በሌላ ቦታ የሚገኙ ነጋዴዎች ነበሩ። ስለዚህ በነዚህ ምክንያቶች ዲ ጃባርቲ ይሆናል ማለት ነው።